የእግዚአብሔር ቸርነትና ምሕረት ከሁላችን ጋር ይሁን። እግዚአብሔር አምላክ ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክሳዊ ተዋህዶን ይጠብቅልንና በተለያየ ዓለም የምትገኙ እህት ወንድሞቼ፣ እናት አባቶቼ በሙሉ በልዑል እግዚአብሔር ስም እንኳን ለብርሃነ መስቀሉ አደረሳችሁ፣ አደረሰን። ከብዙ መጠፋፋት፣ ከብዙ ቀናት መራራቅ በኋላ እንደ እግዚአብሔር ፈቃድ ዛሬ የብርሃኑ መስቀል በተገኘበት የሚኩዱት አይሁዶች ባፈሩበት፣ የምናምነው እኛ ደግሞ በምንድንበት ታምራዊና ብርሃናዊ በሆነው ቀን እንድንገናኝ የፈቀደልን ልዑለ ባህርይ እግዚአብሔር ከእናቱ ከእግዝእትነ ማርያም ጋር ዛሬም ዘወትርም የተመሰገነ ይሁን። ሰላም ጤና ይስጥልኝ ውድ ኢትዮጵያውያን የዛሬስ ጣላ ቤተሰቦች። እናም ዛሬ እግዚአብሔር እንደወደደና እንደፈቀደ መጠን ታላቁ የድል ቀን መጣ ገሰገሰ በሚል ርዕስ የምንነጋገር ይሆናል። በምንቀሳቀስበት ቦታ ከጾመ ፍልሰታ ጀምሮ ከዛ በፊት ነው እኔ ወጣ ብዬ የነበረው። በተለይ በጾመ ፍልሰታና ከዛ በፊት በነበረው ወደምንቀሳቀስበት ገዳማትና አድባራት ስልኬ እንኳን ባይሰራ፣ ማህበራዊ ሚዲያ ላይ ባታገኙኝ፣ ስልክ እየደወላችሁ አካውንቴን የምታውቁ በአካውንቴ እያስገባችሁ መልእክት እየላካችሁልኝ መሆን ባለበት ነገር መንፈሳዊ የሆነ የበረከት ስራ ስንሰራ ቆይተን እኔም ከአባቶቼ መስማት ያለብኝን እየሰማው እንደ እግዚአብሔር ፈቃድ በረሃ ለበረሃ ክረምቱን ቆይቻለሁ። አሁንም ክረምቱ ገና አላበቃም። እናም ዛሬ በድጋሚ በብርሃነ መስቀሉ እለት ተገናኝተናልና ከእናንተ ጋር ስለተገናኘው በእውነት እግዚአብሔር አምላክ ክብር ምስጋና የድረሰው ይህችን ቀን ባርኮ ቀድሶ የሰጠን እግዚአብሔር የተመሰገነ ይሁን። የብርሃኑ መስቀል ብርሃናዊው መስቀል ሲገኝ አይሁዶች ደንግጠዋል። ዛሬም የቤተክርስቲያን ነገር የቤተክርስቲያን እውነት ኢትዮጵያዊነት ሲነገር የሚደነግጡ የሚከፋቸው የሚሸበሩ አሉ። እናም ደግሞ ካህዲያን የሚክዱት እኛ ግን የምናምነው ምልክት ያደረግ ነው። አምላካችንም ምልክት አድርጎ የሰጠን መስቀሉ የተገኘበት ደግ እናት ደግ ልጇን ወልዳ ስለቷ የተፈጸመበት ታምራዊ ዕለት ነውና በተለያየ ዓለም ሆናችሁ ልጆችን ወልዳችሁ ልጆችን ይዛችሁ ለልጆቻችሁ እየተገፋችሁ ግፍን እየተቀበላችሁ በስደት በሀገር ቤትም ቢሆን ሰቆቃውን ችግሩን ችላችሁ ከእግዚአብሔር የተሰጧችሁ ልጆች ለማሳደግ የምትወጡት የምትወርዱትን ለቅድስት እሌኒ በረከትና ኃይልን የሰጠ ስለቷን ሰምቶ በልጇ ከንግስና ጋር ስኬትን ያጎናጸፈ እግዚአብሔር ለእናንተም ስለታችሁን ልመናችሁን እየሰማ ኮስቴንቲኖስን ባርኮ በጥበብ ያሳደገ እግዚአብሔር ዛሬም ደግሞ የኛን ልጆች የናንተን ልጆች እህቶቻችንና ወንድሞቻችን ሁላችን እኛን በጥበብ ያሳድገን፣ በጥበብ በመንፈስ ቅዱስ ልቀን እግዚአብሔርን ተረድተን እንድንኖር ያድርገን። አሜን። እናም ዛሬ ታላቅ የድል ቀን ነው። ይሄ ድል ደግሞ አይሁዶች ለሚት ለሁለት ሚት እና ከዛ በላይ ዓመታት የቀበሩት መስቀል የተቀበረበት ተራራ ተለይቶ የታወቀበት ዕለት ነው። ድልና በረከትም ለኢትዮጵያውያን። አሁን ያሉበት ዘመን ይህን ይመስላል። አይሁዶች ከሀዲያን እና አረማውያን የክርስቶስን መስቀል ይጠሉታል፣ ይፈሩታል። ዛሬም በኛ ዘመን ኦርቶዶክሳዊትነትና ኦርቶዶክሳዊነትና ኢትዮጵያዊነት የሚጠላበት የሚገፋበት፣ ሲፈልጉ በአደባባይ ባፋቸው እየተራገሙ በልባቸው እያሴሩ በምክራቸው እየደሰኮሩ ኢትዮጵያን ለማጥፋት ለመፈርካከስ የሚታገሉ አረማውያን የበዙበት ጊዜ ነው። ኢትዮጵያን ይጠሏታል፣ ኢትዮጵያውያን ይጠሏቸዋል። ሀብቷን፣ ንብረቷን፣ ቅርሷን እና ማዕድኗን ግን ይፈልጉታል። ታዲያ እየገሰገሰ ያለው ድል፣ እየገሰገሰ ያለው በረከት፣ እየገሰገሰ ያለው ተስፋ ለሚያምኑትና ምግባራቸው ከስራቸው ጋር ልትስማማላቸው ነው። ልክ እስከ ዛሬ እንደምላችሁ እንደምነግራችሁ ማለት ነው። በዚህ ጊዜ ታዲያ መጽሐፍም እንዳለ አምላካችንም እንደነገረን በእውነት ያለ ሐሰት የሚጓዙት ከቤታቸው ሁከት አለ፣ በስራ ቦታቸው ሁከት አለ፣ በተለያየ ቦታ ሁከት አለ። አጋንንት በሐሳብም በገቢርም ያሰቃያቸዋል። የሚያሰቃያቸው ለምንድን ነው ካላችሁ እውነቱን ስለሚያውቁ ስለተረዱ በእውነት መትረፍ ለሚገባቸው ልክ የሆነውን ነገር ስለሚናገሩ ነው። በዛው ልክ ደግሞ ግርግር የበዛበት ገበያ ለሌባ ይመቻል እንዲሉ ጊዜውን ተጠቅመው ክርስቲያኑን ሃይማኖቱን የሚያዛቡ ከማንነቱ የሚያስወጡ ለጥቅማቸው የሚጠጉ የአፍ ወዳጆች የልብ አራጆች የበዙበት ጊዜ ነው። በዚህ ጊዜ ታዲያ ማስተዋል ያስፈልጋል። ሃይማኖቱ ከስራው ጋር ያልተባበረለት ከመቅሰፍት ሊድን አይችልም ይችልም በሰማይም የእግዚአብሔርን መንግስት አያገኝም። በከንቱ ውዳሴና በተሪዮ ወይም ደግሞ ዩኝ እዩኝ በማለት ምድራዊ ምስጋናን በመሻት የዳቪሎስን ወጥመድ በመጠቀም እሱ ባዘጋጀው መረብ መጠለፍ ሞትን ከማፋጠን ውጪ በረከትም የለውም፣ ጽድቅም አይገኝበትም። ነገር ግን በዚህ አሁን ባለንበት ዘመን የእመቤታችን ስዕል በአደባባይ እየተቀደደ እንደ ጅብድ የሚታይበት በፍካሬ ኢየሱስ እንደተነገረው ቁራ ለባሾቹ ደግ እንዳደረገ ሁሉ ቁራን የሚመስሉት ከመንግስት ጋር ተመካክረናል በማለት ክርስቲያኑን አሳልፈው የሚሸጡበት፣ አማኙ ሰማዕት ለመሆን ራሱን ለማስከበር ሀገሩን ለመጠበቅ በሚነሳበት ጊዜ ሞራሉን የሚገሉት በገዛ ሰዎቹ እየተገፋ እንዲወጣ የሚያደርጉ አረመኔዎች የበዙበት ጊዜ ነው። ይህን ስል እውነተኛ ሰማዕታት ክርስቲያኖች አሉ። እነዚህ ሰማዕታት ክርስቲያኖች ታዲያ ራሳቸውን ለመጠበቅ ስርዓት ለማስከበር ሰማዕት ለመሆን የተዘጋጁ ናቸው እንጂ ወራሪና ወሮበላ ሲመጣባቸው ገፍተው የሌላን ሃይማኖት የሚነኩ የሚዘርፉ፣ የሚወሩ አይደሉም። ይልቁንም አምላካችን ፍቅርን ያስተማረን እሱ ስለሆነ ጠላቶቻችን ቀድሞ በመምከርና በማስተማር በፍቅር እንዲሸነፉ በማድረግ እንጂ በበቀልና በሰይፍ የሚያምኑ አልነበሩም። እንደዚህ ያለውን እውነትና ማንነት አስተምሮ እንዲረዱና እንዲያስረዱ ከማድራ ይልቅ ለጥቅማቸው ሲሆን ህዝቡን ይኮተኩታል፣ ይቀሰቅሱታል። ህዝቡ ደግሞ ማንነቱን አውቆ አገሩን ሃይማኖቱን ለመጠበቅ ሲነሳ ይጠብቁኛል ያላቸው እረኞቹ ለተኩላዎቹ አሳልፈው ይሰጧቸዋል። ታዲያ ንጹሃን በጎች በተኩላዎች ሲበሉ ጠባቂው ተኩላ ስለሆነ አብሮ እየበላቸው ይስቃል። ሌሊት በበጎቹ ፍሪዳ ሲደሰቱ ያመሹት ሲጫወቱ የሚያመሹት ተድላ ደስታን የሚያደርጉት በነጋው እነሱ ጠብሰው እንዳልበሏቸው፣ ቆራርጠው ሾርባ አድርገው እንዳልጠጧቸው፣ እንደጎመን ቅርጥፍጥፍ አድርገው እንዳልቀረደዷቸው የሚቆረቆሩ መስለው ይናገራሉ። ሕዝቡን ያምታቱታል። ሕዝቡም ይምታታል። ከትንሾቹ በስተቀር በትክክል ደግሞ እውነቱን የተረዱትና የሚያውቁት ስራቸውን ስለሚያውቁት ጊዜውን ስለተረዱት፣ እግዚአብሔር ሆይ ይህንን ጊዜ ስለተመረጡት ስለደጋጎቹ ስትል በቸርነት አሳጥርልን እያሉ ሲጸልዩ የኔ ቢጤ ወጣኒው ጀማሪው ደግሞ ግርግር ተፈጥሮበት ፐርሰናል አድርጎ ወይም ደግሞ ግላዊ አድርጎ በግላው ይወቀሳ ራሱንም ከኃጢአት ከቶ ለውጥም ላያመጣ ትንቢትም ላይለወጥ ከመጸለይ ይልቅ በስጋዊ ፍልስፍና ራሱን ሲያሰቃይ ይውላል፣ ያድራል፣ ያመሻል። አሁን ያለው ይሄ ነው። ታዲያ በተለያየ ቦታ የምትኖሩ እህት ወንድሞቼ፣ እናት አባቶቼ በሙሉ በዚህ ሁከት በበዛበት ጊዜ ስቃይና ግርግር በበዛበት ጊዜ እስካሁን ያጸናችሁን ያጸናንን እግዚአብሔርን እየተማፀን እየሰገርን እየጸለይን ለተራበ እያበላን፣ ለተጠማ እያጠጣን የሚገባው ለሚገባው እያደረግን ከከንቱ ውዳሴ ርቀን በትትና እያለቀስን የሰው ኃጢአት ከመጠቆም ይልቅ በራሳችን ኃጢአት እግዚአብሔርን ይቅር እንዲለን እየለመን ይችን ክፉ ጊዜ ማለፍ አለብን። ይህንን እያደረግን ከተጓዝን እግዚአብሔር እድሜ ለንስሐ ዘመን ለፍስሓ ይሰጠን፣ ከማናውቀው ወጥመድና መዓት ይሰውረናል፣ ይታደገናል። ክፉን ጊዜ አሳልፈው መልካም ከሆነው ጊዜ ያደርሰናል። የድል ቀን አዎ የመጣ ነው፣ እየገሰገሰም ነው። ይህ ቀንም ታዲያ ብፁዓን ሆነው ሃይማኖታቸው ከምግባራቸው ጋር ለተስማማላቸው እንጂ ለተደራጁት፣ ከቤተክርስቲያን ለራቁት፣ ከቤተክርስቲያን ለሚያርቁት አይደለም። ቤተክርስቲያንን ለሚገፏት፣ ለሚያጋፏት ራሳቸውን አጽድቀው ከኛ ጋር ያልተባበረ አይተርፍም ዋሊ በለው ነው የሚሉት ሳይሆኑ ያቺ ክፉ ቀን ያቺ የመከራ ቀን ስትመጣ የሚዳነው መቼ ነው ካላችሁኝ እግዚአብሔር ራሱ መርጦ መንፈስ ቅዱስ ያትምባቸው መንፈስ ቅዱስ የሚያውቃቸው ብቻ እንጂ ከነገሌ ወገን የሆኑት የገሌ ብሔር የሆኑት አይደሉም። እንደሱም የሚጸድቅ ስለሌለ የሚተርፍም ስለሌለ፣ በትህትና ግን የሚጓዙት ከሃይማኖታቸው ጋራ ተስማምተው የሥጋው ዘር ሳይጠልፋቸው መንፈሳዊነት ከፍ ብሎባቸው የእግዚአብሔር መልአክ እንዲጠብቃቸው እግዚአብሔርን የተማጸኑት እነሱ ግን ብቻቸውን ሳይሆን ባጠገባቸው ያለም ቅርንጫፉን አስጠልለው ይወጣሉ። ከክፉ መዓት ያልፋሉ፣ ከክፉ ነገርም ያሳልፋሉ። ታዲያ እንደዚህ የሚሆንላቸውና ለድል የሚበቁት ለገሰገሰው የበረከት ቀን የሚደርሱት ያለ መጠራጠር ላመኑት የእግዚአብሔርን ቃል ያለ መሰልቸት ሁልጊዜ ለሚሰሙት የሥጋ መጠራጠር ያላደከማቸው መንፈሳዊነት ከፍ ያለላቸው እግዚአብሔር ልቡናቸውን ያበራላቸው የእመቤታችን ልጆች ለዛች ቀን ይበቃሉ። እግዚአብሔር በቸርነቱ ለዛ ቀን እንድንበቃ በምረቱ ክፉን ጊዜ እንድናልፈው አልፎ ለመመስከር ታሪክ ለመናገር ያብቃን ያብቃችሁ። አዎ። ቤተ ክርስቲያንን ይጠሏታል፣ የቤተ ክርስቲያኗን ካላንደር ይወዳሉ። ያው ባያችሁት፣ እኔ ከማህበራዊ ሚዲያ ከተራራቅን ቆይተናል፣ ብዙ ጊዜ ሆኖናል ከተገናኘን። እህት ወንድሞች፣ ታውቃላችሁ፣ የተለያየ በረከት ስራም እየተሳተፋችሁ ያላችሁ እህት ወንድሞች በሙሉ ስልክ እየደወላችሁልኝ፣ አልፎ አልፎ ከተማ በምገባበት ሰዓትም በማገኘው ኢንተርኔት እየተገናኘን ነው እንጂ ያን ያክል እንደ በፊቱ እየተገናኘን አይደለም። እንደውም በትግስት የጠበቃችሁኝ ተሎ መልስ ያልሰጠኋችሁን እህት ወንድሞቼን እግዚአብሔር ያክብርልኝ፣ መብርሃን በነፍስ በስጋ ተጠብቅልኝ። ዛሬ ግን እንደ እግዚአብሔር ፈቃድ ስለተመለስኩ ተገናኝተናል። አሁንም እንግዲህ ለብርሃነ መስቀሉ ያደረሰን አምላካችን እግዚአብሔር ለመቤታችን ለእግዝእትነ ማርያም በዓል በሰላም ያደርሰን። ወደ ግሸን የምትሄዱት መንገዱ ልክ አይደለም። አሁን ላይ ራሳችሁን ጠብቁ። ከዛ ውጭ የሚሆንላችሁና የተመቻቸላችሁት ወንድሞቼ ደግሞ በየትኛውም ቦታ ብትሆኑ ግሸን ደብረከርቤን ሂዳችሁ ብትሳለሙ ደስ ይለኛል። ከዛ ውጭ ግን አሁን ካልተመቻቸላችሁ ግሸንን ከአመት እስከ ዓመት ብትስሟት የአሁኑ ቃል ኪዳን የዛኛው ቃል ኪዳንም ተመሳሳይ ነው፣ ልዩነት የለውም። በክብረ በዓሉ ጊዜንድ እንድ በሚለው ነው እንጂ ቦታው ላይ ያለው ቃል ኪዳን የመስከረም ማርያም ብትሄዱም የጥቅምት ማርያም ብትሄዱም ከዛም ባዘቦት ቀን ብትሄዱም ከአመት እስከ አመት ባሉት ቀናቶች በፈለጋችሁት ቀን ብትሄዱ ቃል ኪዳን አይቀርባችሁም ደሞም በረከት ያለበት ቦታ ማህተም የሚገኝበት ሰማያዊ ጸጋ የሚትረፈረፍበት ትልቅ ቦታ ነው ብትሄዱ እላለሁ ከዛ ውጭ ግን አሁን ላይ ባለው ሁኔታ መንገዱ ልክ አይደለም። በጣም ኃይለኛ ጦርነት አለ በአካባቢው ላይ በተለይ ወደዚህ ወደ ወልደያ አካባቢ ማለት ነው። ወደ ሰሜን ወሎ፣ ደቡብ ወሎም አለ እያሉኝ ነው። ግን ደግሞ በዚህ በጣም ይብሳል በወልደያ አካባቢ ባለው እስካሁን ያለኝ እስካሁኑ ሰዓት ድረስ ያለኝ ነገር ነው። ስለዚህ ክርስቲያኖች ወደ ቤተ እግዚአብሔር ስትሄዱ ጊዜውን ሰዓቱን ማየት መቻል አለባችሁ። ከዛ ውጭ የማይመቻች ከሆነ ወደ ቤተ ክርስቲያን የሚሄዱትን ክርስቲያኑ እንዲያማርር ከውስጥ ያሉት እንደሚገፉት በተለያየ ቦታ መንገድ ላይ የሚቀመጡት ክርስቲያኑ ተስፋ በመቁረጥ በገዛ የራሳችን ወገን እየተገፋ እንዲሰቃይ ስለሆነ ሐሳቡና ዓላማው የዛ ሰለባ መሆን የለባችሁም። ማስተዋል መቻል አለባችሁ። እንዳልኳችሁ ጊዜ ሲያልፍ ብትሄዱ በጣም ጥሩ ነው። እኔም እንደ እግዚአብሔር ፈቃድ ተዘጋጅቼ ነው ቁጭ ብዬ ያለሁት፣ ዕቃ አዘጋጅቼ ማለት ነው። እንግዲህም መብራን ታውቃለች። እስኪ እንደውን የታው ነው ያ ብዝም ቀንም የለኝም። ዛሬ 17 ነው። እንግዲህ አንድ ቀን ሁለት ቀን ነው ያለው። እንደ እግዜር ፈቃድ ያለውን ነገር እኔም አሳውቃችኋለሁ ማለት ነው። ስለዚህ የግሸኗ እመቤት ሰላሙን ታምጣልን። በየትም ቦታ የምትሆኑ ግን፣ ባዘቦት ቀን በተለይ ውጭ ሀገር የምትኖሩት ወንድሞቼ ወደ ኢትዮጵያ ስትመጡ ሌላ ቦታ ላይ ከመሄዳችሁ ከመጎብኘት ይልቅ ከቻላችሁ ግሸን ደብረከርቤ ሄዳችሁ እጅ ነስታችሁ አንድ ቀን አድራችሁ ብትመጡ ዋጋ ይገኝበታል። በጣም ትልቅ ዋጋ፣ የማታቁት በረከት ነው የምታገኙት። ለዛ ያብቃችሁ። እንግዲህ እኔ እየነገርኳችሁ ነው ምስጢር ያለበትን ቦታ ማለት ነው። ሌላ ቦታ ላይ አትሄዱ እያልኳችሁ አይደለም እኔ እና መብርሃን ከሁላችን ጋር ትሁን። እግዚአብሔር አምላክ ሀገራችን ኢትዮጵያን ይጠብቅልን። ሃይማኖታችን ኦርቶዶክሳዊ ተዋሕዶን ይጠብቅልን። ሌላው ደግሞ በማህበራዊ ሚዲያ በምትከታተሉት መስማት ያለባችሁን ወንድሞች፣ እህቶች ለይታችሁ ስሙ። እንደነ ዲያቆን ዮርዳኖስ ያሉ ወንድሞችን ቢገስጿችሁ ምን ቢሏችሁ ሶሪ በጣም ይቅርታ ቢገስጹን ምን ቢሉን እውነት ያለውን ነገር መስማትና ማዳመጥ መቻል አለብን። ከዛ ውጭ ሌላኛውን ያ ብጭብጨባ የበዛበት ቦታ ላይ ብዙ ባትጠጉን የደስ ይለኛል። እንደ ወንድምነት የመመክራችሁ ማለት ነው። ለምን ጭብጨባ አስፈላጊ እንዳልሆነ አንድ ጊዜ አስተውላችሁ ከሆነ የወንበሪ ወንበሪው አሁን ገብቶ የምህ ቤታችን ስለ ያያዝም ከዚህ ላይ አስተውላችሁ ተመልከቱ። የድል ቀን እየመጣ ነው አልኳችሁ። እኛም አስተዋል ስላልቻልን ነው። እየመጣ ነው፣ እውነት ነው። የእመቤታችን ስዕል አትያዙ በሚለው ጉዳይ አንደኛው ፈጽሞ ያልገባው ክርስቲያን በልህ ስዕል ይዞ እንዲነግዱ ነው። ከዛ ደግሞ ያነ በልህ ዝም ብሎ እንዴት ይባላል ብሎ ነው እንጂ ስዕል በመሰረቱ በየቦታው ይዞ መዞር ሳይሆን ቅዱሳን ስዕላትን ማንም ግለሰብ እንደው ዝም ብሎ ከየቤቱ እያወጣ? እየያዘ መሄዱ ይሄ የልብ ጉዞ እንጂ የሃይማኖት ጉዞ አይደለም። ስዕል አድሮ የሚይዙት ካህናት፣ ዲያቆናት፣ ከቤተ እግዚአብሔር የተቀመጡ ስዕላት አሉ። እነሱን ይዘው መውጣት የሚችሉ ይዘው መውጣት ይችላሉ። እዛው ውጭ በየቤቱ ያለ ከሆነ ደግሞ ከቤታችሁ በስርዓት የተከበረ ቦታ፣ ንጹሕ የሆነ ቦታ ከመጽሐፍት ጋር አስቀምጧቸው እንጂ እንደው ላጥ እያደረጉ ይዞ ሄዶ እንደ ሰፈር መታወቂያ ወይም ምን ይዞ መውጣት ይሄ ራሱ መዳፈር ነው እንጂ ጽድቅ አይደለም። እነሱ ያሉት እዛ ላይ ስላችሁ ትክክል ናቸው እያልኩ አይደለም። የሃይማኖታችን ስርዓት ነው እየነገርኳችሁ ያለው። ከዛው ውጭ ደግሞ ተብሏል ብሎ እንደዛ ብሎ ስዕላት፣ አሁን እኛ መዓት በራሳችን ጊዜ እያመጣን እኮ ነው። እውነቱን እነግራችሁ፣ ይሄ ቲሸርት ላይ ስዕል ለጥፎ መልበስ የሆነ ነገር ሲሆን ማድረግ እንደዚህ ያለው ከበረከት ይልቅ መዓት ነው የሚያመጣው። ያ ልብስ ምንድነው የሚሆነው መጨረሻ ላይ? ተቀዶንም ይጣል ተቀዶ ይጣላል፣ ይወድቃል በየቆሻሻው። በዛ ላይ ያንን ማህተም የታተመበትን የቅዱሳን ስዕላት የታተሙበትን ልብስ ለብሶ ጭፈራ ቤት የሚገባ አለ፣ የማይረባ ቦታ የሚሄድ አለ። ብዙ ነገር ስንት አለ። ይሄ ራሳችን ያቀለልን ያለንበት መንገድ ስለሆነ አለባበሳችን ክርስቲያናዊ ሊሆን ይገባል እንጂ እንደው ዝም ብሎ የቅዱሳን ስዕላት እንደ አንድ ኳስ ተጫዋች እንትን እየለጠፉ በየቦታው መያዙ መቅሰፍትና ማዕትን ቢያመጣ እንጂ ምረት። አያሰጠንም ቅዱሳን ስዕላት በተከበረ ቦታ ነው መቀመጥ ያለባቸው። እዛውጭ ስለ መድረኩ ደግሞ ቤተ ክርስቲያን ናት መልስ መስጠት ያለባት። ይህንን ስላችሁ ስዕል ከሚቀዱት ከጸረ ማርያሞቹ ጋር የሚገናኝ ነገር አለም። ለእኛ ለምናምነው ለራሳችን ማድረግ ያለብንን ነገር ነው እየነገርኳችሁ ያለው። ትሁት ወንድሞች እንድትረዱ የሚፈልገው ማለት ነው። ስለዚህ በዚህ ጊዜ እነዚህን ቅዱሳን ስዕላት ከቤታችን ካሉ አክብረን ፈርተን ንጹህ የሆነ ቦታ ነው። እንኳንስ ቅዱሳን ስዕላት መጽሐፍታችን እንኳን የጸሎት መጽሐፋችን ሳይቀር ንጹህ የሆነ ቦታ ጽዱ የሆነ ቦታ ነው ማስቀመጥ ያለብን። እውነቴን ነው። ከዛ ውጭ በራሳችን ላይ ስበን የምናመጣው ሌላ ማዕት እንዳይኖርብን መጠንቀቅ መቻል አለብን እላለሁ። እናም ድል እየገሰገሰ እየመጣላት ነው። ዘመን ተለውጧል። ከአዲስ ዘመን ገብተናል። እንግዲህ ስለ ሰውየው ከአሁን በፊት ያወራውነውን ጊዜ በደንብ አድርጋችሁ ዘግባችሁ የያዛችሁልኝ ጊዜውን እየጠበቃችሁ ያን እድሜ ሲደርስ መነጋገር እንችላለን። ከዛ በፊት ደግሞ ይሆናል ስላሏችሁ ሰዎች ከኔ ጋ የተለወጠ ነገር ስለሌለ የተለወጠ ነገር ቢኖር ይሄ እንደዚህ ነው ብያችሁ ነግራችሁ ነበረ፣ ግን የለም። ስለዚህ እግዚአብሔር አምላክ ሀገሪቱን ተመሳስሎ ከሚያምሱ አረመኔዎች አጽድቶ ቤተክርስቲያንን ገብተው ከሚበጠበጡት ክርስቲያኖቹን እየገፉ ቤተክርስቲያንን ከሚበዘብሩ አረመኔዎች አጽድቶ እግዚአብሔር ሰላም ከሆነው ጊዜ ያድርሰን። እናም በየቦታው በአራቱ ማዕዘን አርበኞቹም እየገሰገሱ ነው። አስመሳዮቹም ልመነጠሩ ነው። እሱነን ደግሞ መመንጠሪያ ቦታው በግልጽም በስውርም የደረሳቸው አሉ። የምታውቋቸውም አፋቸውን የዘጉ አሉ። በግልጽም እየደረሳቸው ያሉ አሉ። ብቻ ግን እንደ እስከ ዛሬው በምንችለው መጠን ሃይማኖታችን ከምግባራችን ጋር እያስተባበርን ወደ እግዚአብሔር እንገስግስ እላለሁ። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። የበረከት ስራ መሳተፍ የምትፈልጉት ወንድሞቼ በዚህ ባስቀመጥኩት አካውንት መሳተፍ ትችላላችሁ። እግዚአብሔር ያክብርልኝ። እግዚአብሔር አምላክ ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክሳዊ ተዋሕዶን ይጠብቅልን። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ። አመሰግናለሁ። እግዚአብሔር ያክብርልኝ። እና ሌላው ደግሞ ወንድሞቼ የምነግራችሁ ያው እስካሁንም ብዙ ነገር አድርጋችሁልኛል። በእናንተ እኔም ብዙ መልካም ነገር ገጥሞኛል። እግዚአብሔር ክብር ምስጋና ይድረሰው። ብዙ መልእክት አለ። ወደ ተለያየ ቦታም ለመሄድ አንዳንድ ቦታም ሲሄድ ሁለት ሶስት ቦታ ትላልቅ አባቶች ነበሩ አርፈዋል እነሱም ጋር እንግዲህ እግዚአብሔር በረከታቸውን ለእኛም ያካፍለን። ትላልቅ አባቶች የሚያርፉት አንዳንድ ጊዜ የማያስፈልግ ጊዜ ሲሆን ነው እና አንዳንዶቹን እግዚአብሔር ፈቅዶልኝ ቀብሬያቸዋለሁ። አንዳንዶቹ ደግሞ ከቀብር በኋላ በሌላ ጊዜ ነው የሄድኩት እና እንደዚህ ባለ መንገድ ስለሆነ ስንቀሳቀስ የቆየሁት ለዛ ነው ከማህበራዊ ሚዲያም የጠፋሁት። በተረፈ እግዚአብሔር ከሁላችን ጋር ይሁን። ከበረከቱ መሳተፍ የምትፈልጉ ከአሁኑ ሰዓት ጀምሮ በዚህ ባስቀመጥኩላችሁ አካውንት መሳተፍ ትችላላችሁ። መብራን ታክብርልኝ። እግዚአብሔር አምላክ የልባችሁን መሻት እየፈጸመ ከተባረከ ዘመን ያድርሳችሁ ያድርሰን እላለሁ። አመሰግናለሁ።